መከላከያ እያካሄደ በሚገኘው የዘመናዊ ሰራዊት ግንባታ ሂደት በትጥቅ በአደረጃጀትና በሰው ሀብት ልማት ከፍ ያለ ለውጥ እያስመዘገበ ይገኛል። በተለይም ከተቋሙ የሪፎርም ተግበራ የትኩረት አቅጣጫ አንዱ በሆነው የሰው ሀብት ልማት በኩል ትልቅ ሥራ የተሠራበት ጉዳይ ነው። በዚህ ፕሮግራምም የመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት የተሰጠውን ተልእኮ በብቃት ለማስቀጠል እያከናወናቸው ከሚገኙት ዘርፈ ብዙ ተግባራት መካከል ጥቂቱን እንመለከታለን። አብራችን ቆዩ። በመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት ስር የሚገኘው የሥነ ሥርዓት ማስከበርና ማረሚያ ቤቶች አስተዳደር ከተቋሙ የተለያዩ ክፍሎች የተውጣጡ የትራፊክ ፖሊስ አባላትን በፖሊስ ቴክኒክና ሙያ ኮሌጅ አሰልጥኖ አስመርቋል። ሥልጠናውም የተቋሙን የትራንስፖርት ሥርዓት የበለጠ በማሻሻልና በትራፊክ ቁጥጥርና አደጋ ምርመራ ላይ የበኩላቸውን አስተዋጽኦ ማበርከት የሚችሉ ሙያተኞችን አቅም ማጎልበት ላይ አትኩሯል። የመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት የተሰጠውን ተልዕኮ በብቃት ለመወጣት ከባለ ድርሻ አካላት ጋር ተቀናጅቶ እየሰራ ይገኛል። በዚህም በአጫጭርና በረጅም የትምህርት መስኮች የአባላትን አቅም ለማዳበር ትልቅ ትኩረት ሰጥቷል። የመከላከያ ፍትህ ዋና ዳይሬክቶሬት ሙያ ተቋም ነው። በተለያዩ ሙያ በሕግ ሙያዎች የወንጀል ምርመራ፣ የአቃቢ ሕግነት ሙያ ይዞ እየሰራ ያለ ተቋም ነው። ከሱ በተጨማሪ ደግሞ አንድ ትልቅ ዳይሬክተር ሁኖ እያገለገለ ያለው መከላከያ ፍትህ ዋና ዳይሬክቶሬት ስነ ስርዓት ማስከበርና ማረሚያ የሚባለው በወታደራዊ ፖሊስ የስራ ኃላፊነት ካምፕና አካባቢዎችን ደህንነት የመጠበቅ የወታደሩን ቁመና፣ አለባበስ፣ አካሄድ፣ ስነ ልቦና የመቆጣጠር የመከታተል ስራ፣ ግድፈቶች ሲያጋጥሙ ርምት የመስጠት ስራዎችን እንሰራለን። ከዚህ ጎን በጎን ደግሞ ዛሬ ያያችሁት የምረቃ ስነስርዓት የወታደራዊ ትራፊክ ፖሊሶች ናቸው። ከሁሉም እዞች የተውጣጡ ከሁሉም ከዚህ ለሁለት ወር ስልጠና ሰልጥነው በሁሉም እዞች ተበትነው የወታደራዊ ትራፊክ ስራን የሚሰሩ ናቸው። በማዕከልም አስራ አምስቱ የመከላከያ ዋናው መስሪያ ቤት ተመድበው እየሰሩ ያሉ የትራፊክ ኃላፊነት ስራ ይዘው ንድፍ የማንሳት ካርታ የማንሳት ተሽከርካሪ እስካለ ግጭት አለና ግጭት በሚያጋጥምበት ጊዜ ፕላን እንዲያነሱ ይህን አጠቃላይ ሁለት ወር ስልጠናዎች የተሰለጡንበት ነው። በዚህም ደግሞ ውጤታማ የሆነ ስራዎችን ሰርተዋል። ከባለድርሻ አካላት ፌዴራል ፖሊስ ለእኛ ለመከላከያ ፍትህ በተለይ በልዩ ሁኔታ ከ2012 ጀምሮ በርካታ ስልጠናዎች ይሰጡልናል። በወታደራዊ ፖሊስ ስልጠና፣ የወንጀል ምርመራ ስልጠና፣ የወንጀል መከላከል ስልጠናዎች በብዛት የሚሰጡበት ጊዜ ነው። በርካታ ሰልጣኞችን አሰልጥነናል። አምና ሁለት ዙር ወንጀል ምርመራ አሰልጥነናል አሁንም ዘንድሮ እያሰለጠኑልን ነው ኔክስትም አለን በጀት አመት ውስጥ እስከሚጠናቀቅ ድረስ ስልጠናዎች ይሰጡልናልና ከፌዴራል ፖሊስ ከሌሎች የፍትህ አካላት በተለይ መከላከያ ፍትህ ዋና ዳይሬክቶሬት ከፌዴራል ፍትህ ሚኒስቴር የአይሲአርሲ ጀስቲስ ፎር ኦል የሚባሉ አሉ ከእነሱ ጋር የፍትህ ስራውን በተጓዳኝ እየሰራን ስላለን ጥሩ ግንኙነት አሉን ማለት ነው ሰልጥናችሁ ለዛሬው ምረቃ በመብቃታችሁ እንኳን ደስ አላችሁ። እንግዲህ በዚህ ስልጠና ላይ ሁለት አይነት ትምህርት ነው የተሰጠው። አንደኛው የማህበረሰብ አቀፍ የፖሊስ አገልግሎትን በህዝብ ውስጥ ለማጽናት በየክልሉ የሚገኙ የማህበረሰብ አቀፍ የፖሊስ አመራሮችና እንዲሁም በሀገር መከላከያ ሰራዊት የትራፊክ ደህንነትና ቁጥጥርን አለው ችግር በተሻለ ደረጃ መስራት የሚያስችል እውቀትና ክህሎት እንድታገኙ ታስቦ በኢትዮጵያ ፖሊስ ዩኒቨርሲቲ በቴክኒክና ሙያ ኮሌጃችን የተሰጠ ስልጠና ነው። ከስልጠናው በፊት ሁለቱ ተቋማት ሁላችን እንደምናውቀው የሀገራችን ሰላምና ደህንነት እንዲጸና፣ ህዝቦች በሰላም ወጥቶ በሰላም እንዲገቡ እውቀት፣ ጉልበት፣ ጊዜ ብቻም ሳየው የህይወቱ መስዋዕትነትን ጭምር ከፍለው ለሀገር የሚያገለግሉ ተቋማት በጋራ ለአንድ ዓላማ በእንዲህ አይነት ሁኔታ በስልጠና እንዲሁም በግን ልውውጥ በመገኘታችሁ በራሴና በተቋማችን የኢትዮጵያ ፌዴራል ፖሊስን ልባዊ ደስታ መግለጽ እፈልጋለሁ። ተቋማቱ በጋራ ለሀገር ሁለንተናዊ ለውጥ የሚያደርጉት አስተዋጽኦ በቀጣይም እንደሚጠናከር ተገልጿል። የሀገር መከላከያ ሰራዊታችን የኢትዮጵያ ፌዴራል ፖሊስ ጠንካራ የፖሊስ ተቋም እንዲሆን በተለይ የተሰጠንን ተልዕኮ ሁሉ በተገቢ መወጣት እንድንችል ስልጠና፣ የማቴሪያል እገዛ ብቻም ሳይሆን በማማከርም ጭምር ከተቋማችን ጎን ትልቅ ሚና እየተጫወተ ያለ ነው። የሀገር መከላከያ ሰራዊታችን ለዛሬው የኢትዮጵያ ፌዴራል ፖሊስ ጥንካሬ፣ ለዛሬው የኢትዮጵያ ፌዴራል ፖሊስ በተለያየ መንገድ ጎልቶ መታየት የሀገር መከላከያ ሰራዊታችን በተለይ አዛዦቹ ከፊልድ ማርሻል ብርሃኑ ጁላ ጨምሮ በተቋም ውስጥ ያሉ ትላልቅ ጀኔራል መኮንኖች ለተቋማችን ትላልቅ እገዛ ሲያደርጉ ቆይተዋል። ብቻም ሳይሆን በሀገር መከላከያ ዩኒቨርሲቲዎች በኢንጂነሪንግ፣ በአስተዳደር እንዲሁም በተለያዩ የተቋሙ ትላልቅ ኮሌጆች ውስጥ ለኢትዮጵያ ፌዴራል ፖሊስ የተለያዩ ስልጠናዎችን በመስጠት ከጎናችን ያሉ እኛ እንድጠነክር እየሰሩ ያሉ ስለሆነ በድጋሜ በኢትዮጵያ ፌዴራል ፖሊስም እንድታመሰግኑልኝ ይፈልጋሉ። ዛሬም የኢትዮጵያ ፌዴራል ፖሊስ በቴክኒክና ሙያ ከተለያዩ ስልጠናዎች ለዚህ ተቋም ከተለያየ ቦታ የመጡ መኮንኖች እና የበታችሞች የተሰጠው ስልጠና የሁለቱም ተቋማትን አንድነት፣ አብሮነትና ለጋራ ዓላማ ለአንድ ሀገር መቆምን ስለሚያመለክት ይሄ በቀጣይም ተጠናክሮ የሚቀጥል ይሆናል። ሕገ ወጥ የአሽከርካሪዎችንና የተሽከርካሪዎችን እንቅስቃሴ ለመግታት አሁን የወሰዳችሁትን ሙያና ክህሎት በተገቢው ተግባራዊ ልታደርጉ ይገባቸዋል። ይሄንንም እንደምታደርጉ ማለሙሉ ተስፋ አለ። የኢትዮጵያ ፖሊስ ዩኒቨርሲቲና የኢትዮጵያ ፖሊስ ዩኒቨርሲቲ ስር የሚገኘው የኮልፌ ሙያተኛ ፖሊስ ቴክኒክ ኮሌጅ የተቋሙን ፍትህ ስርዓት በከፍተኛ ደረጃ እያሳደገ ይገኛል። ሰልጣኞች ባገኙት እውቀት ለሙያው ታማኝ በመሆን ተቋማቸውንና ማህበረሰቡን በቅንነትና በቁርጠኝነት ለማገልገል ዝግጁ መሆናቸውንም አረጋግጠዋል። በጣም በቂ የሆነ እውቀት ይዘናል። በዛም ላይ በየመጣንበት ክፍል ላይ ጥሩ የሆነ ግንዛቤ፣ ጥሩ የሆነ ለተቋማችን የሚያገለግል አደጋ መርምሮ ለውሳኔ የሚያቀርብ ሰው ነው፣ አሁን እዚጋ ያለው አንድ አደጋ በተፈጠረበት ቦታ ሂዶ ተቋሙ ጥፋተኛ ባይሆን ሌላ ከሆነ ያንን መርምሮ ለፍትህ ለህግ የሚያቀርብ አቅም ጨብጠናል የሚል ነው ሀሳብ ያለ እንዴ። ስልጠናው የትራፊክ አደጋ ምርመራና የትራፊክ ተቆጣጣሪ ነው። ሁለቱንም ስንሰለጥን በሁለቱ ውስጥ የነበር ነው እና በሁለቱ ውስጥ የነበረው ቆይታ በጣም አሪፍና ደስ የሚል በዚህ በትምህርትም እዚህ በቲዮሪም በክላስም ውጪ እየወጣንም ብዙ ነገር እያየነ ስንሰራ ነው በሁለቱ ውስጥ የነበርነ በምርመራ ላይ ማለት ነው። መከላከያ የተቀበለውን ተልእኮ በብቃት ለመወጣት በዘመናዊ ሰራዊት ግንባታ ሂደት ለሉዓላዊነቷ የተከበረና የሕዝቦቿ ሰላም የጸና ኢትዮጵያን እውን ለማድረግ ተግቶ እየሠራ መገኘቱን መነሻ በማድረግ በመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት አማካኝነት በትራፊክ ቁጥጥርና አደጋ ምርመራ ሥርዓት ላይ የሰለጠኑ ሙያተኞችን የቃኘንበት ፕሮግራምን በዚሁ አበቃን። ጤና ይስጥልኝ።